ሱረት አልፋቲሀ ማካ የወረደች ስትሆን ሰባት አያቶች ብቻ አሏት። አጭር ከመሆኗ ጋራ አላህ ሱብሃነሁ ወተዓላ ከሌሎቹ ሁሉ ሱራዎች ያበለጣትና የመረጣት ታላቅ ሱራ ናት። እና ጌታ በፈለገውን ነገር በፈለገው ይመርጣል። ለሁሉ ነገር አለቃ አድርጎለታል። ቁርአን በጥቅሉ የአላህ ቃል እንደመሆኑ ሁሉም በጣም ከፍተኛ ደረጃ ያላቸው ስራዎችም ሆነ አንቀጾች። ሆኖም ከመሀላቸው ደግሞ የተለያየ ደረጃ ና ማዕረግ የተሰጣቸው አሉ። ከነዛ ሁሉ የበለጠች ና የተመረጠችው ሱረቱል ፋቲሀ ናት። ስለዚህ አዕዞሙ ሶወሪል ቁርአን አለ። በአጠቃላይ ከቁርአን ሱራዎች ሁሉ የላቀችና የበለጠች ናት ብለዋል ረሱል አለ ሰላቱ ወሰላም። እና በእሷ ዙሪያ ብዙ ፈዳኢል ብዙ ማዕረግና ደረጃ እንዳላት በርካታ ሀዲሶች መጥተዋል። ከነዛ መካከል አንዳንዶችን ለመጥቀስ ያህል አቡ ሰዒድን ሙአላ የተባሉት ሰሃቢ በሶሄው ሙስሊም እና በሙስነዱ አህመድ እንደ ተዘገበው አንድ ቀን በመስጅድ ውስጥ በመስገድ ላይ እያለሁኝ ነብዩ ከርቀት ጠሩኝ ይላሉ በሚጠሩ ጊዜ ስሰግድ እያዩኝ ነው ግን አቡ ሰይድ አቡ ሰይድ እያሉ ደጋግመው ተጣሩ እኔ ተጨነኩኝ ወይ እንዳለላቸው ሶላት ይፈርስብኛል ብዬ ፈራሁኝ። ዝም ካልኩ ደግሞ የአላህ መለክተኛ እየጠሩኝ እንዴት ዝምላለሁኝ? አልኩና እንደምንም ቶልቶለ ጨርሼ ይጀ ጠይቃቸዋለሁ ብዬ ሶላቴን ቀጠልኩኝ ይላል። ልክ ያው እንደ ጁሬጅ ነገር ችግር አጋጠመው ማለት ነው። ጁሬጅ ለአቢድ የሚባል ሰው በአንድ ወቅት በበኒ እስራኤል የዚህ አይነት ችግር አጋጥሞት ነበረ። አቢድ በጣም አላህን የሚፈራ ተቅይ ነበረ ሌት ተቀን ኢባዳው አይቋረጥም። እናቱ ልዘይረው ትመጣል፣ ባለበት ማዕበድ ቦታ አለው። በመጣች ቁጥር ሁልጊዜ በኢባዳ ተጠምዶ ታገኘዋለች። የተወሰነ ጊዜ ትጠብቅና እንደገና ትታ ትሄዳለች። መቋረጫ የለውም እና የእሱ ኢባዳ ማለት ነው። ከእለታት አንድ ቀን እንደዚሁ መጣ ስት ስትጠይቀው ልጠይቀው ስትመጣ በሶላት ተጠምዷል አሁን እንግዲህ ስንት ጊዜ እየተመለስኩኝ ሄዳለሁኝ ብላ ትጠራዋለች። ያ ጁረይጅ ያ ጁረይጅ ያ ወለዲ ብላ ስትጠራው ያ ረቢ ኡሚ ወወለዲ ብሎ እሱ ተጨነቀ። የወላጅ ሀቅ ከባድ መሆኑን ያውቃል። ጉኖም ከአላህ ሀቅ ጋር ከተጸጋጨ ደግሞ ማን ነው መቅደም ያለበት የሚለው አስቸገረውና እናቴን ወይ ልበል ወይስ ያንተን ስግደት ልቀጥል ጌታ ምን ይበቃኛል ብሎ ጌታው ጋር መወያየት ጀመረ። ያኔ የወሰነ እና እናቴ መታለች፣ መቼም የተወሰነ ደቂቃ ሳትጠብቀኝ አትሄድም፣ ቶልቶለብዬ ብቻ ቀልጠፋ አድርጌ መጨረስ አለብኝ ብሎ ሶላቱን ቀጠለ። እሷ ግን ቸኩላ ስለነበረች ተበሳጭታ ተራግማ ሄደች ማለት ነው። አላሁመ መላቱ ሚቱ አታቱር ያሆ ውጁ አልሙሚ ሳት እኔን ወላጅናቱን ወይ ለማለት ፍቃደኛ ያልሆነው ንቆኝ ኮ ነው። ስለዚህ እሱ ሁልጊዜ ዒባዳ ነ መሽዑል ነኝ እያለ እኔን መቶ መዝየር ሲገባው መጥቼ እንኳ ሳናግረው መልስ መስጠት ይኮራብኝ። ይሄ ምን ኸይር አለው በማለት ተበሳይታ እኔን ወላጅነቱን ለማስተናገድ እና ለመቀበል ፈቃደኛ ካልሆነ የሸርሙ ጣፊ ሳታሳይ አትግዴለው ብላ ተራገመች ማለት ነው። ሙሲባ ነው እንግዲህ። ሰው ሲናደድ እሱ ማንኛውም ሰው እናቱን እንኳን ለማናገር ጊዜ የሌለው ሰው ለእንዲህ አይነት ችግር ዳረገችው ማለት ነው። እሱ ያለችውን ብላ ሄዳለች። እሱ ሲያሰላምት አላገኛትም አላህ ስብሃነሁ ወተዓላ የሁለቱንም ስራና ኒያ ያቃልና በዛ መሰረት እሷም ተበድላለች። በመሰረቱ የሚሰግደው እሱ እና ሶላት ነው። እናቱ ስትጠራው የእናቱን ወይ ማለት ዋጅብ ነበረ፣ ማስቀድም ነበረበት። እንደገና ደግሞ እሱ አላህን ሐቅ አዙሞ ነው ሶላት ቁሜ፣ እንደገና ጌታ ጋር እየተነጋገርኩኝ፣ እሱን አቋርጬ ወደ ፍጡር እንዴት እመለሳለሁ በሚል አጣብቅኝ ውስጥ ገብቶ ነው። ግን የሁለቱንም ሐቅ ያው ሚዛናዊ የሆነ እንትን ውሳኔ ይሰጠዋል አላህ ሱብሃነሁ ወተዓላ። እሷም እናት ናት፣ ተበድላለች። አሁን ተራግማለች፣ በመጠኑም ቢሆን እርግማቱ መያዝ አለበት ማለት ነው። እሱ ደግሞ ለእኔ ብሎ ነው ያው እንትን ያላት ቢሆንም እሷ እንዳለችው ደግሞ ለከፋ ችግርም አልዳርገውም ብሎ አማካይ የሆነ ውሳኔ ሰጠ ጌታ። እና በዛ በዒባዳ ላይ እንግዲህ እንደተጠመደ ብዙ ጊዜ ያው የታወቀ ነው። አገር አውቆታል፣ አድንቆታል። ማንም ሰው ጥሩ ሰው ከሆነ እንደ እንደ ጆርጅ እንትና ሁኗል እንደ ጆርጅ ሁኗል ይባላል ማለት ነው። አሁን ዝናው እየገነነ ሲመጣ በሀገር በጣም የታወቀች ሸርሙጣለች እሷም እንጅረጅ ጅረጅ ላላቸው አሁን የአንድ ቀን ላሳስተው በሞክር ህን ጊዜ በቀላሉ ሊሳሳት ይችል ይሆናል የእናንተ ትልቅ ሰው የእናንተ ወልይ ብላ ተሳለቀች ማለት ነው። በምትል ጊዜ አይ እንኳን አንችን እናትን ወላጅ እናቱን ማናገር የማይችል ሰው ነው ይሏታል። እኔ ደግሞ አታሃዳኩም በጣም እንግዲህ ልዩ የሆነች መልከኛ ናት። ያያት ሰው ሁሉ ያብድላታል። እኔ ሂጄ እንደፊቱ ብታየኝ ሶብር አያደርግም ብላ ያው ለባብሳ አጋጊጣ ተዋውባ መጣችለት ዛኢር መስላ ማለት ነው። መታ ልታናግረው ስትፈልግ ዞር ብሎ ሊያያት አልፈለገም ማለት ነው። ዙሪያውን እየዞረች እንደዚህ ታመመች መመች ደይጠ ይመስላ እንደዚ ኩኝ ሼክ ዱ አርጉል ብዬ ምናምን እያለች ብትዞረው እሱ ቀጥ ብሎ አያያትም። እዛ አላህ ያሽፊክ እያሉ ዝም ብሎ ድምጿን ብቻ እየሰማ ቀጠለ። ያን የተናደደች እሷ እንኳን ጠይቃው ማንም ሰው ያያት ሁሉ ልሙትልሽ የሚላት ሰው ስለነበረ ለመጀመሪያ ጊዜ ተዋረደች ማለት ነው። ዋጋቢ ሳደረጋት ሳቁባት ው ደንፍታ የሄደች ያወቁ ሰዎች ሁሉ ያን ጊዜ ተናደደች ና ከሱ ስትመለስ አንድ በግረኛ በመንገድ ጎረምሳ አገኘች ና እሱን ጋብዛ የፈለገችውን አደረገች። በአጋጣሚ ደግሞ በቅሎ የሆነች መካን የነበረችው ሰይጣን ለወዳጁ ድርብ ነው እንደሚባለው አረገዘች በዛ ማለት ነው። እና አርግዛ ስትወልድ የማን ነው አባቱ ብለው ሲጠይቋት፣ ያው መባል አይቀርም እና ሸርሙጣን ብኮን የእናንተ ወለይ ጆረጅ ነው እንዲ ያስረገዘኝ ብላ እሱን በቂም በቀል ማለት ነው ስላዋረዳት ተናገረች። ይህ ጊዜ አገሬ በጣም ሲያከብረውና ሲፈራው የነበረው ሰውዬ እንደዚህ ተሸርሙጣ ልጅ ወለደ ተብሎ ተወራበት ማለት ነው። ለምን ያቺ እናቱ እርግመት ስለመጣች ማለት ነው። ያነ የአካባቢ ሰዎች ለካ እሱ ትልቅ ሰው ነው እየተባለ ሴቶቻችን ዚያራ እየሄዱ በየጊዜው በሱ እያማገጠ ነው ያለው አለና የአገር ጎረምሳ ተነስቶ ዙሪያውን መጥቶ ጎጆውን ከበበ ማለት ነው። እሱ ተህዝብ ተፈንጥሮ እንደ ባህታዊ ጎጆ ውስጥ ነው፣ ከፍጡር ጋር ምንም ግንኙነት የለውም። ጎጆውን መጡና ምንም ሳይጠይቁት ምንቅርቅር አድርገው እሱን እየደበደቡ እየጠፈጠፉ ወደ ባለስልጣን ይዘውት ይመጣሉ ማለት ነው። አረ ምናጠፋው? አጠፋው፣ ምንድነው ችግሩ? ምን አጠፋው ትላለህ ደግሞ ስራ ነጣው እያሉ ማለት ነው፣ እየረገጡ ከዛ ባለስልጣን ጋር መጣ። እንደዛ አድርጋል ላሉ የአካባቢ ሴቶችን እያማገጥክ ነው ተብሎ ክሱ ተነገረው ማለት ነው። ያኔ እሱ እንግዲህ አንሄን ነገር አላደረግኩም ቢል ማን ይሰማዋል? ሁሉም ያብጠለጥለው ጀመር። በመጨረሻ ይች የተወለደ የልኝ ልጅ አሳዩኝ አለ። እሱ ከጌታው ጋር ያለውን አላቃ ያቅነበርና እና ማለት ነው ከእናንተ እንግዲህ መፍትሄን የለም። እናንተ መከራከርም አልችልም። ያው ጌታ እንግዲህ ያድነኝ፣ እንደው እሱ ነው ተስፋ ማደረገው አለና ሙተወኪለን አለላ ልጁን እስቲ ያምጡት ይላቸዋል። አመጡ እርጥብ የተወለደ ልጅ እና እንደዚህ ፊቱ ላይ ሲያመጡለት በጣቱም ብርቱ ላይ እንደዚህ ወጋ ረገው ና ያ ጉላም መን አቡክ አለው አዲስ የተወለደው ልጅ አቢ የፉላን እብኑ ፉላን ራዒ ፉላን አለ የገሌ በጎች እረኛ ገሌ የተባለው ጎረምሳ ስሎ የኔ አባት አዲስ የተወለደው ልጅ አላህ እንግዲህ ለወዳጆቹ ማለት ነው ሲል እሱን ለማጽ ያኔ ያ ሁሉ ሲቀጠቅጠው የነበረው ሁሉ መሬት ተንበረከከ። ማን ይሄን ተአምር ሲያይ ይቅርታ አድርግልን ምናምን እያሉ ባለስልጣኖቹ ጭምር ተደናገጡ። ጎጆህን ያችን የሳር ደሳሳ የጭቃ ጎጆ በወርቅ እንስራለህ አሉት። ብቻ ይቅርታ አድርግልን የወርቅ ቤት እንስራለህ አሲሉጥ እኔ ወርቅ ምን ያደረግልኛል? ወትሮውም ከዱንያ ጉዳይ እንደሌለ ይታውቃላችሁ። እናንተ መጣችሁብኝ እንጂ እናንተንም ዱኒያችሁንም አልፈልግም አለ ጎበዙ። ይህ ጊዜ ያው ይቅርታ ተለምኖ እንደገና ያችሁ ደሳሳ ጎጆ ተሰርታለት ኢባዳውን ቀጠለ ማለት ነው። ይሄ ምንድን ነው የሚያሳየው? የወላጆች ሀቅ ምን ያህል እንዲሆነ። ሴትዮዋ እንግዲህ ቅር ብሏታል በልጇ ላይ ይህን ቃል ሰንዝራለች፣ በተወሰነ ደረጃም ቢሆን ያሷ ዱዓው ያዛላት ማለት ነው። የሸርሙጣ ፊት ሳታሳይ ያትግደለው ምክንያቱም ከሳሽና ተከሳሽ ሲቀርብ ግራና ቀኝ መሆኑ አይቀርም። እዛ ሸርሙጣ ጋራ አቆመው ማለት ነው። በተወሰነች ደቂቃ ኋላ ግን ፈረጀው አላህ ሱብሓነሁ ወተዓላ። ስለዚህ አሁን እንግዲህ ሰዎች ጌታቸውን በሚፈሩ ጊዜ የቁቀናስና ሐቁል ኻሊቅ ሲጋጭ በመሰረቱ ዋጅብ ለዋጅብ ከሆነ ሁልጊዜ የአላህ ሀቅ ነው መቅደም ያለበት። ለአላህ የምትሰራው ነገር ሙስተሀብ ሱና ከሆነ ግን የወላጆች ሀቅ ተመጣ። ወላጆችህን ቢር ማድረግ ዋጅብህ ስለሆነ ሱናውን ነገር ትተህ ሶላትህን አፍርሰህ እናትክን ማናገር ትችላለህ። ማድረግም ያለብህ ይሄ ነው ማለት ነው። እንግዲህ አላህ የወላጆችን ሀቅ ምን ያህል ከፍ እንዳደረገው ነው የሚያሳየን ይሄ ማለት ነው። ለዚህ ነው በየአያቱ ወዕቡዱላህ ወላ ቱሽሪኩ ቢህ ወቢልዋልደን ሳና ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ወቢል ዋልዴኒ እሕሳና እያለ በተደጋጋሚ ከራሱ ሐቅ ጋር ከተውሂድ ጋር እያጣመረ የሚነግረን ማለት ነው። ብዙዎቻችን ግን የወላጆችን ሐቅ በጣም እረስተናል እና በጣም መጠንቀቅ አለብን ማለት ነው። አቡ ሰዒድ ልሙዓላም ታዳ በመስገድ ላይ እያለው ነብዩ ተጣሩ ሲጣሩ፣ ወይ እንዳለላቸው የሶላት የሊፈርስብኝ ነው ብዬ ፈራሁኝ ዝም እንዳልል አላህ ይቆጣብኛል ብዬ ፈራሁኝና ተጨነኩኝ እንደ ማንም ቶልቶለ ጨርሼ ለሄድ ብዬ ሶላቴን ቀልጠፍ አድርጌ አጠናቅቄ ሄድኩና ለበይከ ያ ረሱላላህ አልኳቸው ይላል። እና እሳቸውም በመጠኑም ቢሆን ቅር ብሏቸዋል። ችግሩን ግን ተረርተውለታል። ለምን ወይ እንዳላላቸው ማለት ነው እና ማመን አለም የቁል ላሁ ስብሓነሁ ወተዓላ ያ አዩሃ አለዚና አመኑ ኢዛ ደዓአኩም እስተጂቡ ሊላህ ወሊረሱል ኢዛ ደዓኩም አላለም እንዴ ብለው ጠየቁኛል ለአላህና ሊማ ዩህይኩም ኢዛ ደዓኩም ሊማ ዩህይኩም አላህና መልእክተኛው እናንተን ሕያው ለሚሰጣችሁ ዘላቂ ድል ለሚሰጣችሁ ጉዳይ ሲጠሯችሁ ወደው ፈጥናችሁ ወይ ወይበሉ ምላሽ ስጡ የሚለውን አያት አልቀራሃም እንዴ አሉኛል ያ ረሱል ላህ ኩንቱ ኡሶሊ እየሰገድኩ ነበር እኮ ሰምቻለሁ ጉዳዩን ግን ሶላት ማቋረጡ ከብዶ ይነ ሲል ቢሆንም አሉ ማለት ነው። ምክንያቱም ይህን ሀቅ የሰጣቸው አላህ ነው እና ኢዛ ዳአኩም ሊላህ ወልረሱል እስተጅቡ ሊላህ ወልረሱል ኢዛ ዳአኩም ሊማ ዩሕይኩም ለአላህና ለመልእክተኛው ሲል ልክ አላ ሲጠራህ ወይ እንደምትል ለመልእክተኛውም እንደዛው ማድረግ አለብህ። ምክንያቱም ላልሆነ ጉዳይ አይጠሩህም፣ ለቁም ነገር አንተ ለሚጠቅም ነገር ነው አሉት። ለማንኛውም ያው ተስማሙ እኔ ደግሞ የጠራሁህ ያው፣ ሊዋአሊመከ አዕዘመ ሱረትን ፊልኪታብ በጣም ታላቋን ምዕራፍ ላስተዋውቅ እፈልግ የነበረና ለዛ ነው የጠራሁህ ና። ሰኡኽቢሩከ ቢሃ ቀብለ አነኽሩጀ ምን አልመስጅድ አሉት። እጀን ያዙኝና ወደ መስጅዱ በር አመሩ። መስጅዱ ከመውጣታችን በፊት እነግርሃለሁ አሉኝና እንደገና ሌላ ወሬ ጀመርሁ። ያንን ወሬ እያወሩልኝ መስጅዱ በር ላይ ደረስን።

አልቁርአኑል ዐዚም በማለት አስተዋወቁኝ ይላል ማለት ነው። በዚህ መልክ እንግዲህ አላህ ስብሓነው ተዓላ የህችን ሱራ ከሁሉም እንዳበለጣትና እንደመረጣት አረጋገጡ ማለት ነው። ከዛም አልፈው ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ፋቲሐተል ኪታብን ያልቀራ ሰው፣ ማንኛውም ሰጋጅ ስግደቱ ሱና የሚሆን ዋጅብ ሶላቱ አይቆጠርለትም ፋቲሐን ካልቀራ በስተቀር ብለዋል ማለት ነው እና መለም የቅረብ የቅረ ቢኡም ልኪታብ ፈሰላቱ ፈሶላቱ ዳጅን ዳጅን ዳጅ። በሌላው ሪዋያ ደግሞ ፋቲሃ ያልቀራ ሰው በሌላው አያ ቢቀራ እንኳን ስግደቱ ጭንጋፍ ነው፣ ጭንጋፍ ው የማያድግ ልጅ ማለት ነው። እንደዛ ዋጋቢስ ነው በማለት በተደጋጋሚ ይህቺ ሱራ ታላቅና ወሳኝ እንደሆነች ገልጸዋል ማለት ነው። ስለዚህ እንግዲህ ይህች ሱራ መልእክቷ ምንድን ነው? ዋናው መልእክቷ የካሊቅና መክሉቅን ማስተዋወቅና ማስተሳሰር ነው ማለት ነው እና አላህ ሱብሓነሁ ወተዓላ ረበል አለሚን መሆኑን ማሳወቅና ከዛም ጋር አያይዛ አራት አስማኡላህ ልሑስናን በመደዳው ታስቀምጣለች ማለት ነው። አላህ ከሚለው ጋር አምስት በዚህ በአጭር ሱራ ውስጥ አምስት አስማኡልሑስና መገኘት ራሱ ልዩ ደረጃ ከሚሰጧት ምክንያት አንዱ ነው ማለት ነው። አላህ ረብ፣ አረህማን፣ አራሒም፣ ማሊክ የውሚዲን የሚሉት ሚን አስማኢላሂ ልሑስና ናቸው ማለት ነው። በእነዚህ ስሞች ጌታን ታስተዋውቃለች። ከዛ በኋላ በዚህ መልክ ታስተዋወቀች በኋላ እኛ ከጌታችን ጋር ምን አይነት አላቃ ሊኖረን እንደሚገባ ዋናው የምንገናኝበትን ነጥብ ታስቀምጣለች። ጌታ ኻሊቅ እንደመሆኑ መዕቡድ መሆን አለበት፣ እኛ መክሉቅ እንደመሆናችን አቢዶች መሆን አለብን። ለዚህ እያከ ናዕቡዱ ወእያከ ነስተዒን የሚለውን ዋና ቁልፍ ነጥብ ታስቀምጣለች። ሱራዋን ትልቅ ያደረጋት ወሳኙ ነጥብ ይሄ ነው ማለት ነው። ኻሊቅና መክሉቅ የሚገናኙባት የኩንትራት ፊርማ ማለት ነው። እያከ ናዕቡዱ ወእያከ ነስተዒን በየቀኑ እንግዲህ በፈርድ ሶላት ብቻ እንኳ ብንወሰን ያ አምስት ስግደቶችን እንሰግዳለን። በአምስት ስግደቶች ውስጥ ስንት ረከዓ አለን? ወደ አስራ ሰባት ረከዓ ይኖረናል ማለት ነው። አስራ ሰባት ጊዜ የእምነት እዲሳት እናደርጋለን በቀን ማለት ነው። ኩንትራት ታዲሳለህ ማለት ነው። አንተ ንግድ ፍቃድ ክን የምታሳድሰው በስንት አመት ነው? በአመት ነው። በሁለት በአመት አንዴ ቢታደስ ነው። ያውም ከዛም በላይ ሊሄድ ይችላል ግን ኢስላም እጌታ ጋር ያለውን ኩንትራት በቀን አስራ ሰባት ጊዜ እንድታድስ ይጠይቃሃል ማለት ነው። አሁንም አሁንም ለስተት የተጋለጠ ነውና የሰው ልጅ ተአላማህ እንዳትርቅ እያከ ናዕቡዱ ወእያከ ነስተዒን። ዙሁር ከሰገድ ከአራት ረክዓ ነው። በአራቱም ረክዓ እያከ ናዕቡዱ ወእያከ ነስተዒን እያልክ ጌታህን ቃል ትገባለህ። ማን ነው ተአላማየ፣ ፍንክች አለለም፣ በተውሒድ ላይ እንደታጠኩነ ያለሁት አንተም ብቻ ነው የምገዛው፣ አንተም ብቻ ነው እርዳታ ምለምነው እያልን ነው ማለት ነው። አስርም ሲመጣ እንደዛው መቅረብም፣ ዕሻም፣ ፈጅርም፣ ለዛ ላይ ደግሞ ሱና ተጨመርንበት እየሰፋ ይሄዳል ማለት ነው። ስለዚህ እንግዲህ ይሄ ቃል ኪዳን አላ ሱብሓነሁ ወተዓላ ምን ያህል አሳሳቢና አንገብጋቢ መሆኑን አውቆ ይችን ቁልፍ ሱራ ነው መስገጃ እንድናደርግ ያደረገን ማለት ነው። ከዛ በኋላ ደግሞ አህመድ ዱዓ ከዱዓ ሁሉ በጣም አስፈላጊና ወሳኝ የሆነውን ዱዓ ያስተምረናል ማለት ነው። ኢህዲነ ስራጥ ልሙስተቂም በሚል ቃል አሁንም ደጋግመን በቀን አምስት ጊዜ ሂዳያ ከጌታችን እንድንቀላውጥ እንድንለምን ያስተምረናል ማለት ነው። ይህ ሂዳያ የሚባለው ነገር ደግሞ የቀድሞ ወዳጆቹ ሁሉ መንገድ የሰው ልጆች ፍጥራን በሙሉ መመዳኛ መሆኑን በማመልከት ስራጠል ለዚነ አንዐምተ አለይህም ገይሪል መግዱቢ አለይህም፣ አላህ ሱብሃነሁ ወተዓላ መልካም ጸጋውን የቸራቸውና የባረካቸው፣ ያልተቆጣባቸውና ያላባረራቸው ያረገማቸው ያልተሳሳቱትን መንገድ ምሩኝ፣ ምራኝ እያላችሁ እኔን መለመን አለባችሁ ሲል አላህ ሱብሃነሁ ወተዓላ እኛ በዚች ህይወት ላይ መተን አልፈን እስከምንሄድ ድረስ ወደ ቀጣው አገር ስንቃችን መሆኗን ያስተዋውቀናል። በዚህ ሱራ ሁልጊዜ ከጌታችን ጋር ያለውን አላቃ እንድናስተካክልና እንድናርቅ ማለት ነው። ስለዚህ አጠቃላይ መልእክቷ ይህ ሲሆን ወደ ዝርዝሩ እንመለሳለን። ቢስሚላሂ ራህማን ራሒም፣ እጅግ ሮሮ በጣም አዛይ በሆነው አላህ ስም እንጀምራለን። እንደተለመደው ሁልጊዜ ያው ሱራዎች በዚህ ቃል ይጀምራሉ።

ቁሉ የሚለው ቃል በውስጥ ታዋቂነት የታወቀ ነው። ቁሉ አልሐምዱሊላሂ ረቢ ልዓለሚን፣ ልክ ቁልሁ አላሁ አሃድ ሙዓውደተነ ቁልሁ አላሁ አሃድ፣ ቁል አ ረቢ ልፈለቅ፣ ቁል አ ረቢ ናስ፣ ቁል ያዩሃ አልካፊሩን በሚለው ላይ ቁል በሚል ቃል እንደ መጀመር በተደጋጋሚ ታውቋል፣ ተለምዷል። ስለዚህ ይህቺ ሱራ ብዙ ጊዜ ያው ሁልጊዜ በስግደት የምናዘወትራት እንደመሆኗ ቃሉ እንዲንዛንዛ አይፈልግም። ፍሬ ነገሯን ብቻ ነው የሚያስቀምጠው ማለት ነው። ቁል የሚለው በውስጥ ታዋቂነት እንደተጠበቀ ሆኖ አልሐምዱሊላህ ረብ አለሚን አለ። በማዕናው ግን ስንመጣ ቆሎ አልሐምዱሊላሂ ረብ አለሚን እንደ ማለት ነው። ይህችን ሱራ ስትጀምሩ በምን መልክ መጀመር አለባችሁ? የዓለማት ጌታ በሆነው በአላህ ስም እንጀምራለን ብላችሁ ግቡ ይላል ማለት ነው እና ወይም እብትዳኡና አልሐምዱሊላህ ረብልዓለሚን ጅማሬያችን የሚሆነው አልሐምዱሊላህ ረብል አለሚን በሚለው ቃል ነው እና ሐምድ ማለት ምን ማለት ነው ወደሚለው እንመጣለን ማለት ነው። ሐምድ ማለት ወተና ኡልጀሚሉ ቢሊሳን፣ በምላስ ወይም ባንደበታችን መልካም የሆነ የውዳሴ ቃል ማቅረብ ሐምድ ይባላል ማለት ነው። እንግዲህ ያ ምስጋና የምታቀርብለት ወገን አንድ ውለታ የዋለልህ ወይም ደግሞ ራሱ በይዘቱ መልካምና ውብ የሆነ ክቡር የሆነ ነገር ለማመስገን በምትሞክር ጊዜ ሐምድ ይባላል። ቀደመ ለሁል ሐምድ ወተና ይባላል ማለት ነው። ስለዚህ ሐምድ ማለት ብዙ ጊዜ የውለታ ወይም የስጦታ ምላሽ ነው። አንድ ሰው አንድ ነገር ሲያደረግልህ ነው አመሰግናለሁ የምትለው ማለት ነው። ከሹክር ጋር በአንድ መልኩ ይገናኛል፣ በሌላ በኩ ይለያያል። ሹክር ብዙ ጊዜ አንድ ልዩ የሆነ ስጦታ ለሰጠህ ነገር ነው ሹክር የምትመልሰው ማን ነው። ሀምዲ ግን እንደዚሁ ስጦታ ለሰጠህ ሊሆን ይችላል፣ ወይም ደግሞ ለአንተ ባይሰጥህም ለሌሎች ለሰጠ ወይም ደግሞ ለራሱ ክቡር መሆኑ ለታወቀ ነገር ሁሉ ሐምድ ይደረግለታል ማለት ነው እና አልሐምዱ ለአላህ ፍጹም የሆነ ሙሉ የሆነ ምስጋና ይገባው። ለምን ሊከውንህ ረብልዓለሚን የአለማት ባለቤትና ፈጣሪ ጠባቂና እንከባካቢ ከመሆኑ አኳያ ይገባዋልና፣ ለአለማት ጌታ ምስጋና ይገባው በሉ ይለናል ማለት ነው። አላ የውወደሚለው ቃል ስንመጣ አላህ ማለት አልማዕቡዱ ቢልሀቅ ማለት ነው። ባጭሩ በእውነት ሊገዙት የሚገባው ብቸኛ አምላክ ማለት ነው። ወይም ደግሞ ፍጡራን ስለ እሱ ሊያስቡ ቢሞክሩ በጥናትና በምርምር በዚህ በውስን እንደ አቅማቸው በሌናቸው ማንነቱንና ምንነቱን ሊመዝኑትና ሊመጥኑት የማይቻል በፍጡር አቅም ጌታ ምን ይመስላል፣ ጌታ ምን ያህላል ብላ? ሰው ሊያስብ ይሞክራል ግን ሊደርስበት አይችልም ማለት ነው። እና ኩሉ ማ ከጦረ ቢባሊክ ፈሆ ገይሩ ዛሊክ ይባላል። በምሳሌ ስለ አላ ማንነትና ምንነት አንተ በራስ ግምት ልትመራመር ብትሞክር አንተ የምታውቀው የተወሰኑ ነገሮች ነው፣ አቅምህ ውስን ነው። በአካባቢ የምታየው ወይ ሰው ነው፣ ወይ ድንጋይ ነው፣ ወይ ቤት ነው። ፈቅ ብለህ ወደ አድማስ ከሄድክ ደግሞ ያው ሰማይን ነው ወይ ፀሐይን ጨረቃን ነው የምታየው የምታቃቸው ነገሮች እነዚህ የተወሰኑ ፍጡሮች ናቸው በዙሪያ ያሉት ማለት ነው ስለዚህ አንተ የምታውቃቸውን ነገሮች ነው መለኪያ አድርገህ የምታደርገው አላህ ማንን ያክላል ምን ይመስላል ካልክ ከምታቃቸው ወጥተህ ልታስብ አትችልም ማለት ነው እነዚህ የምታቃቸው ደግሞ ፍጡሮች ናቸው የእሱ ስራ ውጤቶች እንጂ እሱ ጋር የሚወዳደሩ ወይ እሱን የሚለኩ ነገሮች አይደሉም የፈለገውን ያህል አንተ ትልቅና ግዙፍ የሆነ ነገር ብታመጣ ወይም ውብ የሆነ ነገር ብትመርጥም ዝሮ ዝሮ አላህን ሊያክል አይችልም ማለት ነው። ስለዚህ አንተ በጥናትና በምርምር በግምት ጌታ እንደዚህ ነው ብለ የምታስበው ነገር ሁሉ በዛ ተቃራኒ እንደሆነ ወቀው ይላል ማለት ነው። ጌታ ፍጡሩን አይመስልም። ፈላተድሪቡ ሊላህ ልአምሳል ወላሁ ያዕለሙ ወአንቱም ላተዕለሙን እንዳለው ስለዚህ አሁን ክፍለ ጊዜው ስለተገባደደ በቀጣው ዙር እንመለስበታለን። ወሰለ አላሁ ሰለማ አለነቢዩ ወይላልቃ